ሴቶች እንደ ሞኝ እንድታየህና እንድትኮራብህ የሚያደርጉ ነገሮች። አሁን እነዚህን የምታደርግ ከሆነ የወደድካት ያፈቀርካት የራስህ ልታደርጋት የምትፈልጋት ሴት ትኮራብሃለች፣ እንደ ሞኝ ታይሃለች፣ ሲያልፍም ደግሞ ትንቅሃለች። በፍጹም በፍጹም ይሄንን አታድርግላት። ምን ምን እንደሆኑ ዛሬ ከኔ ከእህት ጋር እስከ መጨረሻው ከቆየህ በግልጽ አንድ በአንድ የምነግርህ ይሆናል። ከአንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ነው። አብራችሁን ቆዩ። ሰላም ሰላም፣ ውዴ ናፊዳር ቲዩብ ቤተሰቦች እንደምን አላችሁልኝ? ዛሬም በቆንጆ ሀሳብ በአዲስ ቪዲዮ ተመልሼ መጥቻለሁ። አብራችሁኝ ስላላችሁ፣ ስለምትከታተሉኝ በጣም አድጌ አመሰግናችኋለሁ። ናፊ፣ እንኳን ደህና መጣሽ እንደምትሉኝ አልጠራጠርም። ለምትሰጡኝ ሰፖርት ሁሉ በድጋሚ አመሰግናለሁ። አዲስ የሆናችሁ ትታዩኛላችሁ። ስለ ፍቅር የምናወራበት ቤት ነው። እኔ ናፊደር ነኝ። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። እንደ ሰማችሁት ነው። ዛሬም በጣም ወሳኝ የሆነ ሀሳብ ነው ይዤላችሁ የመጣሁት። አንተ ትወዳታለህ፣ ለመቅረብ እየሞከርክ ነው። እሷ ግን እንደ ሞኝ ታይሃለች፣ ሲያልፍም ደግሞ ትንቅሃለች። እንደዚህ እንደ ሞኝ እንድታይህ እና እንድትንቅህ የሚያደርጉ ነገሮችን በፍጹም በፍጹም ማድረግ ስለሌለብህ ምን ምን እንደሆኑ አንድ በአንድ እነግርሃለሁ። አብራችሁን ቆዩ። መጀመሪያ ግን እስኪ ሁላችሁ ቪዲዮን ላይክ አድርጉት እሺ። መጀመር እንችላለን። የመጀመሪያው ነገር ሴት ልጅ እንደ ሞኝ እንድታይህ ችላ እንድትልህና እንድትኮራብህ የሚያደርጋት ነገር አስሬ መደወል ነው። አስሬ አትደውልላት በቃ አንዳንድ ጊዜ ይገባኛል፣ የፍቅር ስሜት ውስጥ ስትሆኑ እሷ ጋር ማውራት እሷ ጋር መደወል እንዳሰባችኋት እንዳስታወሳችኋት ማሳየት እንዳለባችሁ ስለሚሰማችሁ በጣም በተደጋጋሚ ትደውላላችሁ። ያ ግን እንዳሰባችሁት አይደለም፣ የሚያመጣው ሪዛልት ማድረግ ነው። እንድትሰለች ነው የሚያደርጋችሁ ማለት ነው። እናንተን እንድትሰለች ያደርጋታል። በቃ እንዴ ልጅ ሌላ ስራ የለውም እንዴ ምንድን ነው አረጨቀጨቀኝ እኮ ወደሚል ይሄዳል። ውድ ነው መሆን ያለብህ። የቱንም ያህል ብትወዳት፣ የቱንም ያህል ብታፈቅራት፣ የቱንም ያህል የራስህ ልታደርጋት ብትፈልግም እንኳን አስር አትደውልላት። በቃ በዚህ መንገድ አይሆንም። ይሄ ዝም አንዳንድ ጊዜ መጨቃጨቅ ራሱ ይመስላል። በቃ አሁን ትደውላለህ ከዛ ትንሽ ቆይተህም ትደውላለህ ከዛ ትንሽ ቆይተህ እንዴ ሌላ ስራ የለም ወንድሜ። ትክክል አይደለም፣ ትክክል አይደለም። ይገባኛል የፍቅር ስሜቱ ነው እንደዚህ እንድትሆን የሚያደርግ፣ ግን የምትፈልገውን ሪዛልት የምትፈልገውን ውጤት አያስገኝልህም። እንደውም በተቃራኒው ችላ እንድትል እንድትኮራበት ሄጅ ደግሞ አሁን አናግር አይደል እንዴ ብላ ስልክን ወደ ጎን እንድታደርገው ወደኋላ እንድታደርግ የሚያደርግ ነገር ነው። አንተ ተናፍቅ። ያንተ ስልክ እኮ ሲጠራ በቃ ወይኔ ደወለ ወይኔ ደወለ ብላ ማንሳት ያለባት እንደዛ ነው አይደለ? ያንን ነው የምትፈልገው። ግን በጣም በተደጋጋሚ ከመደወልህ የተነሳ በመሰልቸት የአንተን ስልክ እስካለ ማንሳት ሁሉ ልትደርስ ትችላለች ቴክስትም እንደዛው በቃ ሁሉ ነገር በልኩ ውድ መሆን አለብህ የምትጠበቅ መሆን አለብህ ማለት ደወለ አልደወለም ደወለ አልደወለም እያለች አስሬ ስልኳን የምታይ ነው እንጂ መሆን ያለብት አንተ በቃ አላስቆም አላስቀምጥ አይነት አደወል መደወል የለብም ይሄ እንደ ሞኝ እንድታይህ ችላ እንድትል ና እንድትንቅ የሚያደርግ ነገር ነው እባክህ አታድርገው አስር ጊዜ አትደውልላት በቃ በልኩ በመጠኑ ነው ሁሉ ነገር ሲሆን ደስ የሚለው እና ይሄ ብዙዎቻችሁ የምትሳሳቱት ችላ የሚያስብል እንድትኮራባችሁ የሚያደርግ ነገር ነው እና አታደርጉት። ሁለተኛ ሁሉን ነገር እሺ ማለት፣ ወድሃታል ማለት ያንተ እንድትሆን ትፈልጋለህ ማለት ሁሉን ነገር እሺ ማለት አለብህ ማለት አይደለም። የማትፈልገውን ነገር እንቢ ማለት አለብህ። ሲጀመር እንቢ ማለት ነው የሚያስከብረው። እውነት፣ በዚህ አትስማሙም ወንዶች? ብዙ ጊዜ ከሰዎች ጋር ባለን ግንኙነት ሪሌሽንሽፓችን ጥሩ እንዲሁን ስለምንፈልግ ሰዎችን ማስቀየም ስለሚከብደን ወይም ደግሞ ጥሩ ነው ብለን ስለማናስብ ሰዎችን ማስቀየም ጥሩ ነገር አይደለም ብለን ስለምናስብ ሁሉን ነገር እሺ እንላለን፣ ወይም ማለት እንዳለብን ይሰማናል። በቃ እንደዚህ አድርጊልኝ፣ እዚህ ቦታ እንሂድ፣ እሺ፣ እንደዚህ በነገራችን ላይ የሚያስከብራችሁ እምቢ ማለት ነው። እምቢ በሉ ማለት ይሄ ሁሉ እምቢ እምቢ በሉ ማለት አይደለም፣ ግን የማትፈልጉትን ነገር እምቢ፣ አላደርግም፣ አልፈልግም፣ አልሄድም፣ አልመጣም፣ አይመቸኝም ማለትን መልመድ አለባችሁ። ያንን ማድረግ ካልቻላችሁ ሁልጊዜ ለሰው ፍላጎት የምትኖሩ የራሳችሁን ነገር የሌላችሁ ነው የምትሆኑት። በዛው ልክ ደግሞ ሁሉን ነገር እሺ ያላችኋቸው ሰዎች ሁልጊዜ ጊዜ ለእነሱ እሺ እንደምትሉ በማሰብ የትም እንደማትሄዱ በማሰብ ይንቋቸዋል። የእውነቴን ነው የምላችሁ። በቃ እሱ ምንም ባደርግለት ምንም ጠይቀው እሺ ነው የሚለኝ፣ እንደዚህ እሺ ነው የሚለኝ። አረ እሱ ምን ትባላላችሁ? ትገመታላችሁ። ይሄ ደግሞ ጥሩ ነገር አይደለም። ከሰዎች ጋር በክብር ነው መኖር ያለባችሁ። የምትፈልጉትን ታደርጋላችሁ፣ የማትፈልጉትን አታደርጉም። አላደረጋችሁም ማለት ከነሱ ጋር ያላችሁ ሪሌሽንሽፕ ያበቃል ማለት አይደለም። ድንበር ነው ያሰመራችሁትና ትከበራላችሁ። እመኑኝ፣ ትከበራላችሁ። ስለዚህ ስለወደድካት፣ ስላፈቀርካት፣ ያንተ እንድትሆን ስለፈለግክ ብቻ ሁሉን ነገር እሺ የማለት እንትን የለብህም። እንገናኝ ስትል ካልተመቸ አልተመቸም ነው። ሲጀመር ያንን ስፔስ መፍጠር አለብህ። በማንኛውም ሰዓት አቬለብል መሆን የለብህም፣ ስለሚያስፈልግ ስፔሱ ስለሚያስፈልግ። ሰዎች ሁሉ ጊዜ ከኛ ጋር ሲሆኑ ቫሊዋቸውን አንረዳውም፣ ቫሊዋቸውን አናውቀውም። አንድ ቀን ግን ስናጣቸው ወይኔ እንላለን። ስለዚህ ሁል ጊዜ የምትሄድ ሁል ጊዜ ካጠገቧ የማትለይ ከሆነ ያ ስሜት ነው የሚፈጠርባት፣ አይ በቃ እሷ አለኮ አይነት ፊሊንግ ይፈጠርባታል። ስለዚህ በተቻለ አቅም ሁል ጊዜም አቬለብል መሆን የለብህም። ሁሉን ነገርም ደግሞ እሺ የማለት ግዴታ ውስጥ እንደገባ አታስብ። አትከበርም በዚህ መልኩ ሁሉን ነገር እሺ ስላልክ የምትከበር የምትወደድ ይመስላል አይደል? ግን እውነታው እንደዚህ አይደለም። ሁሉን ነገር እሺ በማለት ክብር የለም። አስብበት። ሶስተኛ ራስን ዝቅ ማድረግ፣ እኔ ደጋግሜ ነው የምናገረው ይሄን ነገር። ራስን ዝቅ ማድረግ ያለብህ በፈጣሪ ፊት ነው፣ በቃ በሰዎች ፊት፣ ሁሉም ሰው በዚች ምድር ላይ ሁሉም ሰው በፈጣሪ አምሳል የተሰራ እንቁ የሆነ ነው፣ አደለም? ሁሉም ሰው። ስለዚህ ያን የምታምን ከሆነ በማንም ፊት ዝቅ ማለት የለብህም። ዝቅ ማለትና ትህትና ይለያያል። በነገራችን ላይ ትህትና ምንም ጥያቄ የለውም። በዚች ምድር ስንኖር ተዋደን እርስ በእርሳችን ተከባብረን ነው መኖር ያለብን። ግን ዝቅ ማለት ማለት አሁን ስለወደድካት ስላፈቀርካት በሚል ራስን የሆነ የበታች አድርገ ማቅረብ እንድትንቅህ ችላ እንድትልህ እንድትኮራብህ ነው የሚያደርገው። ረኔ እኔማ እንደዚህ እኮ አልችልም እኔ እኮ እንደዚህ አይሆንልኝ እኔ ማን ይቀርበኛ እኔ ማን ሰው ይወደኛል፣ በቃ እኔ ድሌ ነው ምናምን አይነት ወሬዎችን እያወራ ከአንተ ጋር እንድትሆን አጠብቅ፣ ችላ ነው የምትልህ። የእውነት ትኮራባሃለች፣ እንደ ሞኝ ታያለች። ውይ ምን አይነቱ ማለት። ብትችል ስለራስህ ጥሩ ነገሮችን ፖዚቲቭ ነገሮችን ያለህን የሌለህን አይደለም ደግሞ ያለህን ጥሩ ነገሮች ማውራት፣ ራስን ጥሩ አድርገ መግለጽ ኮንፊደንት መሆን ነው ያለብህ እንጂ ከዛ በተቃራኒው ራስን ዝቅ ዝቅ ያደረግህ ማን ከፍ ሊያደርግህ ትጠብቃለህ? ማንም ከፍ አያደርግም። ይሄ ከፍ የማለት ምናምን ጉዳይ ሳይሆን ዞሮ ለራስ የምትሰጠው ዋጋ ከፍም ዝቅ ማለት አይደለም። በቃ ባላንስ መሆን አለበት። ለራስ የምትሰጠው ዋጋ ትልቅ መሆን አለበት። ይሄ ከሰዎች ጋር አወዳደር ራስን ከፍ ከፍ አድርግ አይደለም፣ ሞቲቭ ሚስ አንደርስታንድ እንዳታረጉት። እዚህ ጋር ማንም ከማንም አይበልጥም፣ ማንም ከማንም አያንስም። የሰው ልጆች በዚች ምድር ላይ እኩል ነን አደለ? ስለዚህ ያንን የምታምን ከሆነ ለራስ የምትሰጠውን ዋጋ ማሳነስ ማለት ከፈጣሪ ጋር መጣላት ነው። አንተ የተከበርክ ሰው ነህ እያለ ፈጣሪ፣ አንተ ደግሞ አይ እኔ እንደዚህ ነኝ እኔ ይሄ ለኝ ምን እያልክ ራስን ዝቅ ዝቅ እያደረክ ነው። መስራት የምትችለው ማድረግ የምትችለውን ብታውቅ ለራስ እንደዚህ አይሰማህም ነበረ። ስለዚህ ራስን ዝቅ የምታደርግ ከሆነ እመነኝ፣ የወደድካት ያፈቀርካት እንደው የኔ በሆነች እያልክ የምትመኛት ሴት ችላ ትልሃለች፣ ትንቅሃለች። አታድርገው። አራተኛ መለመን። አዎ፣ ይህንን ምን ብዬ ልንገራችሁ እንዴት እንደሚያናድድ በእውነት የፍቅር ግንኙነት በመለመን አይሆንም። በመለመን ምንም የምታገኙት ነገር የለም። እውነት ለመናገር በጣም የሚያስጠላ ነገር ነው። ራሱ ጊዜ እንድትሰጥ መለመን፣ እንድታገኝ መለመን፣ ስልክህን እንድታነሳ መለመን፣ ቴክስት መላክ በቃ ማስጨነቅ። ይሄ በጣም ትልቅ ትልቅ ስህተት ነው። ፍቅር በእነዚህ መልኩ አይሆንም። እውነት ለመናገር ይህን የምታደርግ ከሆነ በጣም ነው ችላ የምትል። በጣም ነው የምትኮራብህ፣ ትንቅሃለች። ሲያልፍ ደግሞ ትንቅሃለች። እንዴት ትለምናለ አቴንሽን፣ እንዴት ትለምናለ እንድታየ፣ እንድታወራ፣ እንድታገኘ፣ ከአንተ ጋር ቁጭ ብላ ለማውራት እንዴት ትለምናለ። ማንም እኮ ማለት በእንደዚህ አይነት ሂደት ውስጥ አልፎ አይደለም ፍቅር የሚሆነው። እንደዚህ ለምነህ የምታመጣው ነገር አይደለም የፍቅር ህይወት በቃ ከአንተ ጋር ጊዜ ለማሳለፍ መለመንኮ በጣም ወረስት የሆነ ነገር ነው። ይህንን አታድርግ። ይሄንን ካደረክ ደግሞ በምላሹ የሚተርፈ ንቀት ነው። በምላሹ የሚተርፈ ችላ መባል ነው። የሆነ በመለመን እሺ ብላ አዝናለ ምናምን ሊሆን ይችላል ልታገኝ ትችላለች። ግን በጣም ደባሪ ስሜት ነው፣ በጣም የሚያስጠላ ስሜት እና የማይዘልቅ ስሜት። ስለዚህ ባክ አትለምን በጣም እንድትናቅ ችላ እንድትባል እንዲ ኮራብህ የሚያደርግ ነገር ነው። ያለህን ጥሩ ነገር አሳይ። ኢንስቴድ ማለት ነው ጥሩ ነገሮችን አሳይ፣ መልካም ነገሮችን አሳይ። እሷ ወደ አንተ እንድትመጣ የሚያደርጉ ነገሮችን አሳይ። ከዚህም በፊት የሰሯቸው ቪዲዮች አሉ፣ እነሱን ተመልከት። ራሷ ፈልጋ እንድትመጣ ማድረግ ትችላለ። ያንን ባለማወቅ ነው ወደ እንደዚህ አይነት ፕሮሰስ ውስጥ የምትገባው። በመለመን አብራ ጊዜ እንድታሳልፍ ምናምን የምትጥረው የምትሞክረው ያንን ባለማወቅ ነው እና ጥሩ ነገሮችን ማሳየት፣ መልካም ነገሮችን ማሳየት እሷ ወደ አንተ እንድትመጣ ማድረግ ትችላለህ። ቢዚ በመሆን ራስ ህይወት ላይ በማተኮር አላማ በመኖር ሰልፍ ኮንፊደንስን ቢውልድ በማድረግ እንድታይ እንድትመለከትክ፣ አንተ የተወሰኑ ነገሮችን ብቻ እያደረግ፣ እሷም ያን የተወሰነ ነገር እንድታደርግ ማድረግ ትችላለህ። ወደ አንተ እንድትመጣ ማድረግ ትችላለህ። ባላንስ እንዲሆን ማድረግ ትችላለህ እንጂ አንተ ሁሉም ነገር የምታደርግ አይነት ከሆነ ዋን ሳይድ ነው የሚሆነው ያንተ ብቻ ጥረት ነው የሚሆነው። ያንተ ብቻ ጥረት ደግሞ አይሆንም፣ በቃ አይሰራም። ስለዚህ ባክ ባክ አትለምን። መጨረሻም እጅግ በጣም የበዛ እንክብካቤ ይሄ ደግሞ ምኑ ያስንቃል ናፊ? ይሄ ደግሞ ምኑ እንድትኮራብኝ ያደርጋል የምትሉ ትኖራላችሁ። ሁሉ ነገር ሲበዛ ይመራል። ማራሁን በጣም ጣፋጭ ነገር ነው አደለም? ግን ደግሞ ሲበዛ ይመራል። ምንም ጥያቄ የለው ስለዚህ ሁሉን ነገር በልኩ ነው ማድረግ ያለብህ አንተ ያንን እንክብካቤ ስታሳያት ያንን ጥሩ ነገሮች ለእሷ ስታደርግላት ለአንተ መልሶ እንደዛ መደረግ እንዳለበት ሁሉ እስክትረሳ ድረስ ትሆናለች ስለዚህ በደንብ ተጠንቀቅ ሁሉን ነገር በልክ ነው ማድረግ ያለብህ አንተ የበዛ እንክብካቤ ባሳያት ቁጥር ችላ እያለች እየኮራችብህ እየናቀች ነው የምትሄደው ለምን በልኩ መሆን ስላለበት ለምን በአግባቡ መሆኑ ስላለበት እሷም እንድትንከባከብህ እድል መስጠት አለብህ እኮ። አንተ ብቻ ይኸው ነገር የምታደርገህ እኔ ብቻ በቃ እኔ ብቻ ልሞ ትልሽ አይነት ነገር ትክክል አይደለም። ስለዚህ አንተ ብቻ መንከባከብ ያለብህ መስሎ ተሰምቶ የተሳሳተ ነገር ውስጥ እንዳትገባ ተጠንቀቅ። እንድትንቅ ነው የሚያደርገው። እሷም በምላሹ ልትንከባከብህ፣ እሷም ቦታ ልትሰጥህ፣ እሷም ትሪት ልታደርግህ፣ እሷም ልታዳምጥህ ይገባል። አንተ ብቻ ሁሉ ነገር የምታደርግ ከሆነ እመነኝ ችላ ትልሃለች፣ ትኮራብሃለች እሷም እንድትንከባከብ እንድታዳምጥ ቦታ እንድትሰጥህ፣ እድል ልትሰጣት ይገባል። በደንብ አስብበት። ስለዚህ እነዚህ ነገሮች የምታደርግ ከሆነ ትኮራብሃለች፣ ችላ ትላሃለች፣ ከዚያም ሲያልፍ ደግሞ ትንቃሃለች። ስለዚህ በደንብ በደንብ አስተውሉ፣ አታድርጓቸው እነዚህን። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እንደተማራችሁበት እርግጠኛ ነኝ። ናፊ እናመሰግናለን እንደምትሉኝ አልጠራጠርም። ኮመንት ላይ ሀሳባችሁን እጠብቃለሁ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ወዳችሁት፣ ግን ላይክ አላደርጋችሁ ማለት በቃ እሺ? አሁን አድርጉት። አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ቻው